ነቢዩ ዐለይሂ ሰላቱ ወሰላም አንድ ሰው አላህ የሚወዳትን አንዲትን ቃል ሊናገር ይችላል። ቃሊቱ መልካም ትሆን ጥሩ ትሆን እንጂ እሱ ግን ይሄን ያክል ትኩረት ላይሰጣት ይችላል። አላህ ተባረከ ወተዓላ የጂን አንዲትን መልካም ቃል በመናገሩ የመጣ የእሱን የዘለአለም ውዴታን ይሰጠዋል፣ ይወስንለታል፣ ልበላዋል። በአንጻሩ ደግሞ አንድ ሰው አንዲትን አላህ የሚጠላት መጥፎ ቃል ሊናገር ይችላል። መጥፎነቷን ቢያቅም፣ ነገር ግን የከፋ አደጋ ታስከትላለች ብሎ ላይገምት ይችላል። መጥፎ በመሆኗ ግን ትንሽ ናት ተብላ አትታለፈም። በዚህች በመጥፎ በአንዲት ቃል ምክንያት ያህዊ ቢሃ ፊናሪ አብዓደ ሚማ በይን መሽሪቅ ወልመግሪባ፣ ጀሀነም ላይ በዚህች ቃሉ ምክንያት ይጣላል የሚጣልበት ርቀት ከምስራቅ እስከ ምዕራብ የሚያክል ቁልቁል ይወርዳል። ጀሀነም ላይ አለ ሰላት ወሰላም ነው ነብያችን፣ ሶላት ወሰላም፣ አደራችሁን እውነተኛ ሁኑ። እውነተኛ መሆን ወደ በጎነት ያመራል። በጎነት ደግሞ ወደ ጀነት ያመራል፣ ወደ ጀነት ይወስዳል ብላ አደራችሁን፣ ውሸትን ተጠንቀቁ። ውሸታምነት ወደ እምቢባይነት፣ ወደ ጋጠወጥነት ያመራል። እምቢባይነትና አመፀኝነት ደግሞ ወደ ጀሀነም ይወስዳል፣ ብሏል ነብያችን ሶላት ወሰላም። ኢዛ አኺራ ላይ አላህ ፊት ውርደትን ድህነትን ከሚያመጡ ነገሮች ማለት አንዱ መላሰን አለመጠበቅ ሰዎችን መዝለፍ፣ ሰዎችን መስደብ፣ ሰዎችን ስም ማጥፋት። ኢዛ አላህ ተባረከ ወተዓላ እናንተ የሰው ልጆች ሆይ አላህን ፍሩ፣ ወቁሉ ቀውለን ሰዲዳ ቀጥ ያለ ንጹህ የሆነ ግልጽ የሆነ ሐቅ የሆነን ንግግር ብቻ ተናገሩ ብሏል። ይህንም ያረጋችሁ እንደሆነ ስራችሁ ይስተካከላል፣ ወንጀላችሁ ይማራል ብሏል።

ውጫዊ ቁሳዊ ንብረት እንደሚጠይቀን ሁሉ ስለ ዓይናችን፣ ስለ እጅና አገራችን፣ ስለ ምላሳችን፣ ስለ ሌሎችም የሰውነት አካላቶቻችን አላህ ተባረከ ወተዓላ ይጠይቀናል። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ አንሁ መስኡለን ብላ የሰው ልጅ ልቡ መስሚያው መናገሪያው ሌሎችም የሰውነት አካላቶቹ አላህ ዘንድ ያስጠይቁታል በላ። ስለዚህም አላህ ባደራነት የሰጠንን ሰውነታችንን በአግባቡ ልንጠቀም፣ አላህ ተባረክ ወተዓላ ከሚጠላው ነገር ልንጠብቀው ይገባናል። ሰውነታችን ላይ ካሉ ባደራነት ከተቀመጡ የሰው ልጆች በአግባቡ ከተጠቀሙባቸው እጅጉኑ ጠቃሚ ከሆኑ፣ ያለ አግባብ ከተጠቀሟቸው ደግሞ የሰው ልጆችን እጅግ ከሚጎዱ አካላት መሀል አንዱ ምላስ ነው። ከዚህ አንገብጋቢነቱ፣ አስቸጋሪነቱ አንጻር ከምንም በላይ ለምላሳችን ትኩረት ልንሰጥ፣ ምላሳችንን ልንጠብቀው ይገባናል። ምላሳችንን ካልጠበቅነው በአፍጥማችን ጀሀንም ላይ እንድንደፋ ያደርገናል። ምላሳችንን ከጠበቅነውና በአግባቡ ከተጠቀም ነው ከተቆጣጠር ነው አላህ የሚወደውን ረሱሉ ሰለላሁ ዐለይሂ ወሰለም የሚወዱትን ብቻ እንዲናገር ካደረግነው የኢማን ከፍተኛ ደረጃን እንድንይዝ መጨረሻ ላይም የአላህን ተባረከ ወተዓላ ጀነት እንድንወርስ ውዴታውን እንድናገኝ ሊያደርገን ይችላል። ነቢዩ ዐለይሂ ሰላቱ ወሰላም አንድ ሰው አላህ የሚወዳትን አንዲትን ቃል ሊናገር ይችላል። ቃሊቱ መልካም ትሁን፣ ጥሩ ትሁን እንጂ እሱ ግን ይሄን ያክል ትክረት ላይ ይችላል። አላህ ተባረክ ወተዓላ ይህችን አንዲተን መልካም ቃል በመናገሩ የመጣ የእሱን አለም ውዴታን ይሰጠዋል ይወስንለታል ብለዋል። በአንጻሩ ደግሞ አንድ ሰው አንዲትን አላህ የሚጠላት መጥፎ ቃል ሊናገር ይችላል። መጥፎነቷን ቢያቅም፣ ነገር ግን የከፋ አደጋ ታስከትላለች ብሎ ላይገምት ይችላል። መጥፎ በመሆኗ ግን

ከቆጠብ ነው ከተቆጣጠር ነው በአዱኒያም በአኼራ በሰላም እንድንኖር ዕድለኞች እንድንሆን ያደርገናል። ልቅ ካደረግነው ደግሞ በአዱኒያም በአኼራ ውርደትን ያስከትልብናል። ከሰዎችም ከሰዎች ጌታ ከአላህም ጋር ያታላናል። ከምንም በላይ ዱኒያ ላይ መታሰር የሚገባው አካል ቢኖር ምላስን የሰውን ገንዘብ ከሚዘርፉ ህይወትን ከሚቀጥፉ በላይ ሊታሰር የሚገባው ነገር ቢኖር ምላስን የገንዘብ መዘረፍም የማጭበርበርም የመጭበርበርም ህይወት የመጥፋትም ዝምድና የመቁረጥም ዋነኛ ሰበቡ ምላስ ነው ማለት ይቻላል ስለዚህም ዓቅል የሆነ አስቷ የሆነ ምላሱን ሊያስር ይገባዋል ከመናገሩ በፊት ቆም ብሎ ሊያስብ ንግግሩን ሊመርጥ ሊመዝን ሊገመግም ይገባዋል አስቷ የሆነ ሰው ምላሱ ያለው ከዓቅሉ በስተኋላ ነው ሞኝና ጃህል የሆነ ሰው ምላሱ ያለው ከዓቅሉ በስተፊት ነው። አስተዋይ አስቦ ነው የሚናገረው፣ ሞኝ ከተናገረ በኋላ ነው የሚያስበው። ስለዚህ አላህ የሚወደው አላህ የሚፈቅደው ለዲን ለዱንያ የሚጠቅም ጠቃሚነቱ የተረጋገጠ ለሆነ ነገር እንጂ ምላሳችንን ልናንቀሳቅሰው አይገባም። ነቢያችን ላት ወሰላም አደራችሁን እውነተኛ ሁኑ እውነተኛ መሆን ወደ በጎነት ያመራል። በጎነት ደግሞ ወደ ጀነት ያመራል ወደ ጀነት ይወስዳል፣ ብላ አደራችሁን፣ ውሸትን ተጠንቀቁ። ውሸታምነት ወደ እንቢባይነት ወደ ጋጠ ወጥነት ያመራል፣ እንቢባይነትና አመፀኝነት ደግሞ ወደ ጀሃነም ይወስዳል ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ሆም ብሎ የዋሸ እንደሆነ አላህ ዘንድ ውሸታም ተብሎ ይመዘገባል ብለዋል። አላህ ውሸታም ያለው ውሸቱን ለመደበቅ ቢጥር ቢሞክር ማንም ሊሽረው አይችልም። አላህ የጻፈው ነው። ነቢ ስላት ወሰላም ከሰዎች ሁሉ መጥፎ ሰው ማለት ሰዎችን በሁለት ፊት የሚቀርብ ሰው ነው ብላ ምላሱ አንድ ያልሆነ ሐቅን ማይናገር እንደ ቦታው የመሰለውን ተናግሮ የሚያልፍ በሌላ ንግግራቸውም በብዛት ሰዎችን ጀነት የሚያስገባ ምን እንደሆነ ታውቃላችሁ እንዲያል

ብልቱንና ምላሱን የጠበቀልኝ ሰው እኔ ጀነት እንደሚገባ ቃል ገበለታለሁም ብላው አለይሂ ሶላቱ ወሰላም። ትክክለኛ ሙስሊም ማለት ከእጁ ከምላሱ ጣጣ ሙስሊሞች መዳን የቻሉ ሰው ነው ብለዋል። ከምላሱ ጣጣ ሰዎች ካልዳኑ፣ ከእጁ ጣጣ መከራ ሙሲባ ሰዎች ካልዳኑ እስልምናው አልተስተካከለም ማለት ነው። ኢስላም በልብስ ብቻ አይደለም የሚገለጽም በአነጋገርም ጭምር ነው። በአላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር ካልሆነ ዝም ይበል ብላ። ከአንድ ሰው ከእስልምናው ማማር ምልክቶች መሃል አንዱ የማይመለከተውን ነገር ከማድረግና ከማውራት መታቀቡ ነው ብላ። ከማይመለከተን አልፈን የተከለከልነውን ሁሉ የምናወራ ምናደርግ ከሆነ እስልምናችን ያለመስተካከሉ ምልክት ነው። አላህም ተባረከ ወተዓላ ለተከበረው ቃሉ የሰው ልጅን በእርግጥም ፈጥርነዋል። ልብ ውስጥ የሚያስበውን ሁሉ እናውቃለን ብሏል። አይደለም የሚናገረውን ልብ ውስጥ የሚመላለሰውን ወስዋሱን እናውቃለን፣ ወደ እሱም ከደም ጋኑ ጅማት የበለጠ ቅርብ ነን ብሏል። አላህ ከሰው ልጆች ከደም ስራቸው የበለጠ ወደ እሱ ወደ እኛ ቅርብ እንደሆነ የምናደርገውን የምንለውን እንደሚያቅ እንደሚሰማ እየነገረን እያስጠነቀቀን ከዚህም በተጨማሪ ሁለት መላኢኮችንም መድበናል ረቂብ

የምላስን ጣጣ በተለያየ መልኩ ተናግረዋል። ጀሀነም እንደሚያስወርድ ልቅ ካደረግ ነው፣ ጀነት እንደሚያስገባ ከተቆጣጠር ነው። በይፋ ተናግረዋል። በተጨባጭ በምሳሌም ጭምር አስረድተዋል። ኢዳ በአላህና መጨረሻው ቀን የሚያምን ሰው ምላሱን ሊጠብቅ ከምንም በላይ ደግሞ ምላስ መጠበቅ ያለበት አላህ ላይ ከመዋሸት፣ ነቢይ ላይ አለይሂ ሰላቱ ወሰላም ከመዋሸት። ዲን ውስጥ የሌለን ነገር ዲን ውስጥ ከማስገባት የዲን አካል የሆነን ነገር ከስሜታችን ጋር ስላልሄደ ይህ በዲን አይታወቅም ከማለት መላሳችን ልንጠብቅ ይገባናል። የሙስሊሞች ክብር ላይ ከመራመድ፣ የሌለባቸውን ከመለጠፍ፣ ስጋቸውን ከመብላት፣ ስማቸውን ከማጥፋት፣ ወዳጅን ከወዳጅ ከማለያየት ልንታቀብ ይገባናል። በመላስ የዋሸን ያጭበረበረን ከመነገድና ለመክበር ከመሞከርም ልንጠነቀቅ ይገባናል። በጥቅሉ የሰው ልጆችን አዳ ከማድረግ ምላሳችንን ልናስረው ይገባል። ዛሬ ምላስ እንደፈለገን ልናንቀሳቅሰው እንችላል። ነገር ግን መውጣት ከማንችልበት ገደል ውስጥ ነገር ሊከተን ይችላል። ጀሀነም ሊያስገባን ይችላል። ነቢዩ ዓለይሂ ሰላቱ ወሰላም ከሙዓድ ብኑ ጀበል ጋር አብረው የሄዱ ሳለ ሙዓድ ከነቢይ ቀረብ ሲሉና ነቢዩ ብቻቸውን መሆናቸውን ነፃ መሆናቸውን ሲያውቁ ያ ረሱላ ላህ ጀነት የሚያስገባኝ

ሶላትን ብትሰግድ ዘካን ብትሰጥ ሌሎችንም ብታደርግ ምላሰህን ካልተቆጣጠርክ በሰላም ጀነት መግባት አስችልም። ምላስህ እንቅፋት ይሆንብሃል ማለታቸው ሙዓድ፣ ነቢያ አሰላት ወሰላም ምላሰህን ጠብቅ፣ ተቆጣጠር፣ ያዝ ሲሉት ያ ረሱሉላህ በምንናገረው ሁሉ እንያዛለን ማለት ነው እንዴ? እንመረመራለን እንጠየቃለን ማለት ነው እንዴ? አላቸው። አረቦች ዘንድ ማስደንገጫ ቃል አለ። ተኪለትከ እሙክ እነካ እናትህ ትጣህ። ሰዎችን ጀሃንም ላይ በአፍጥማቸው የሚደፋቸው በአፍንጫቸው፣ በግንባራቸው ጀሃንም ላይ እንዲወረወሩ የሚያደርጋቸው ነገር አለ እንዴ? ምላሳቸው ያመጣው ወሬ ጣጣ እንጂ ብላው አ ስርት አንድን ሰው አስደንግጠው ሀሳቡን ወደ ራሳቸው ማዞር ሲፈልጉ ትልቅ መልእክት ማስተላለፍ ሲፈልጉ ተክለት ከኡሙክ ይላል፣ እናትህ ትጣህ ይላል። ዱዓ ማድረግ መስደብ ፈልገው ሳይሆን የተለመደ ነው ንቃ ስማኝ አዋጅ ማለት ነው በዚህ መልኩ ካነኩት በኋላ ሰዎችን እኮ ጃሃንም ላይ በአፍንጫቸው በአፋቸው በግንባራቸው እንዲወረወሩ የሚያደርጋቸው ዋጋ የሌለው በመላሳቸው የሚናገሩት ንግግር ነዋል ሐሳኢድ ማለት ውሸት ሀሜት ቅጥፈት ብቻ ማለት አይደለም እዚያ ደረጃ እንኳ ያልደረሰ አልከላሙ ለዚ ላ ኸይረ ፊህ ተብሏል ሐሳኢድ ማለት ኸይር የሌለው ጠቃሚ ያልሆነ ንግግር ማለት ነው ሰዎችን ጀሀነም ላይ እንዲወርዱ የሚያደርጋቸው የተራ ወሬ ብዛት ነው፣ መብዛት ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም። ከተራው ወሬ አልፎ የሚዋሽ ሰውን የሚያጣላ ወሬን የሚያመላለስ የተከበሩ የሰው ልጆችን ስጋ የሚበላ በምላሱ በውሸት በማጭበርበር ነገዶ ከስቦ መበልጸግ የሚፈልግ እየቀለድኩ ነው እያለ የሰውን ቀልብ የሚሰብር አላህ የከለከለው ረሱሉ የከለከሉት አክል ያለው ሰው ሁሉ። እሱን ከመናገር ራሱን ከፍ የሚያደርግ የሆነን ንግግር የሚያበዛ ሰው ምን ሊዩጠው ነው? ኸይር የሌለው ማላ ያ ንግግር መብዛቱ ጀሀነም ላይ በአፍጥም እንዲደፉ የሚያደርግ ከሆነ ማለት ነው። አከዳ በየቀኑ የሰውነት አካላቶቻችን ምላስን እንደሚያስጠነቅቁት ነቢ ተናግረዋል። አንተ ምላስ ሆይ እኛን በተመለከተ አላህን ፍራ ይላሉ። የሰውነት አካሎች እጅ፣ እግር፣ ጆሮ፣ አፍንጫ፣ ሌሎች የሰውነት አካላት አንተ ምላስ ሆይ አላህን ፍራ ይሉታል። አንተ ቀጥ ካልክ እኛም ቀጥ እንላለን። አንተ ወለም ዘለም ካልክ እኛም እንደዛው ብላ ይላሉ ብላው ነብይ ሰለላሁ ዐለይሂ ወሰለም በየቀኑ ሌሎች የሰውነት አካላት ምላስ ላይ ይዘምታል፣ እሱን ያስተነቅቃል፣ ሰው ቀጥ ብሎ ይሉታል። የሰው ልጅ የሚለካው በምላስና በልቡ ነውም ተብሏል። ምላሱ የሚከተለው ልቡን፣ ምላሳችንን፣ ልባችንን ልናስተካከል ልንቆጣጠር ይገባናል። ምላሱ ቀጥ ያላለ ሰው ኢማኑ መቼም ቀጥ ሊል አይችልም። ምላሱ ቀጥ ያላለ ሰው ኢማኑ ቀጥ አላለም ማለት ነው። ኢማኑ ቀጥ እንዲል እግሩ ሲራጥ ላይ ቀጥ እንዲል የሚፈልግ ሰው እዚህ ዱንያ ላይ ምላሱ ቀጥ ማድረግ አለበት። በየትኛውም መልኩ ሐቅ ያልሆነ ተገቢ ያልሆነ አኼራ ላይ አላህ ፊት መልስ ሊሰጥለት የማይችል ንግግር ሊናገር አይገባው። ካልሆነ ግን የቅያም ቀን ያፍራል፣ ይዋረዳል፣ ይቸገራል፣ ይደህያል። ነብዩ ሰለላሁ ዐለይሂ ከእናንተ ውስጥ ከኡመቴ ውስጥ ድሃ ማን ነው ብለው ጠየቋቸው። ሸሓቦችም ሲመልሱ ከእኛ ውስጥ ድሃ ማለት ቤት ንብረት የሌለው ሰው ነው፣ ወርቅ ብር የሌለው ሰው ነው አሏቸው። ነቢ ስላት ሰላም ግን ይሄን ድህነት አልነበረም የሚፈልጉት። ይህ ቀላል ድህነት ነው፣ ሊስተካከል ይችላል። ሰዎች ተባብረው ተረዳተው ሊያሳልፉት ይችላል። ትልቁ ድህነት የአኼራ ድህነት የኢማን ድህነት የቀልብ ድህነት ነው። ኢዛ ነቢ ስላት ሰላም ይህ አደለም ድህነት አለ ከኡመቴ ውስጥ ድሃ ማለት የቂያም ቀን የጾምን የሶላትን የሰደቃን አጅር ይዞ አላህ ፊት ቀርቦ ሳለ ነገር ግን ዱንያ ላይ ከመስገዱ ከመጾሙ ሰደቃ ከመስጠቱ ጎን ለጎን መስራት የነበረበት ሌላ ከባድ ስራን ምላስ መጠበቅን፣ መጠንቀቅን በመዘንጋቱ ምክንያት ዱንያ ላይ የበደላቸው፣ የደበደባቸው የሰደበና ስማቸውን ያጠፋቸው ሰዎች ተሰብስበው መጥተው ሁሉም ከሰላቱ ከጾሙ ከሰደቃው አጅር ይወስዱበታል። ፈየእኹዙ ሃዛ ምን ሐሰናት ወሃዛ ምን ሐሰናት የተበደለውም የተሰደበውም ስሙ የጠፋውም የተዋሸበት የተቀጠፈበትም ሌላም በደል የደረሰበት በሙሉ ከዚህ በዳይ ምላሱን ካልጠበቀ ግለሰብ፣ ሰውነት አካሉን ካልጠበቀ ግለሰብ የዱንያ በደላቸውን እሱ ዘንድ ማንም አይበደለ የሆነው አላህ ዘንድ ሐቃቸውን ለማግኘት ሄደው የተገደለው ይህነው የገደለኝ ያ ረብ ካሰኝ ይላል። ከሶላቱ ከጾሙ ተቀንሶ ይሰደዋል። ያ ረብ ሄነ ሄን የሰደበኝ ስሜን ያጠፋኝ የዋሸበኝ ሐቅ የን ሰጠኝ ይላል። ከእሱም ተቀንሶ ይሰደዋል። ያ ረብ ሄነው ገንዘብን የዘረፈው መለሰለኝ ይላል። አላህ ፊት ማንም አይበደለ ላአሁል መልያው የቅያም ቀን ሽዓሩ ትልቁ ከፍ ተብሎ የሚውለበለበው ባንዲራ ዛሬ በደል የለም የሚል ነው። አላህ ዘንድ ማንም አይበደለ ሁሉም ሐቁን ያገኛል። ባሮቼ ሆይ እኔ ራሴ ላይ በደልን እርም አድርጌያለሁ፣ በመካከላችሁም እርም አድርጌዋለሁ፣ አትበዳደሉ ብሏል አላህ ተባረከ ወተዓላ። በደል ሰፊ ነው። ሰው መግደል፣ ስሙን ማጥፋት፣ ገንዘቡን መዝረፍ፣ ሐቁን መከልከል፣ እስላም ያስቀመጠለትን ሐቅ እሚሆን የራሱን ሐቅ መከልከል፣ በደል በደል አይነቱ ብዙ ነው። በዚህ መልኩ ሰውን የበደለ ሁሉም የተበደሉ የሰው ልጆች መተው ከሐቁ ወስደው መጨረሻ ላይ የሰራቸው መልካም ስራዎች አጅር ሲያልቅበት ከሳሾች፣ ወቃሶች ካላለቁ በእነሱ ወንጀል ተይዞ ጀሀነም ይወርዳል። አለ ነቢ ሰላቱ ወሰላም ከኡመቴ የውስዳሃ ማለት ይሄ ነዋ። ኢዳ አኼራ ላይ አላህ ፊት ውርደትን፣ ድህነትን ከሚያመጡ ነገሮች ማለ አንዱ መላሰን አለመጠበቅም፣ ሰዎችን መዝለፍ፣ ሰዎችን መስደብ፣ ሰዎችን ስም ማጥፋትን ኢዳ አላህ ተባረከ ወተዓላ እናንተ የሰው ልጆች ሆይ አላህን ፍሩ፣ ወቁሉ ቀውለን ሰዲዳ ቀጥ ያለ ንጹህ የሆነ ግልጽ የሆነ ሐቅ የሆነን ንግግር ብቻ ተናገሩ ብላ ይህንም ያደረጋችሁ እንደሆነ ስራችሁ ይስተካከላል፣ ወንጀላችሁ ይማራል ብሏል። ምላሱን ያላስተካከለ ንግግሩን ያላስተካከለ ሙሉ የአላህን ምህረት ሊያገኝ ስራው ሊስተካከለት አይችልም። ማለት ስራው ስላልተስተካከለ ነው። ከመስገዱ ከመጾሙ ሰደቃ ከመስጨቱ ጋር አኼራ ላይ ድሃ ይሆን። እመኑ ሰላት ስገዱ፣ ጾም ጾሙ ብቻ ሳይሆን ቁርአንም የሚመክረው